አይስትልን ይህ ፋስት ዴሊ ነው። ሰላምታችን በያላችሁ ባት ይድረስ እያልን እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ስለ አሰብ ወደብ ሲነሳ በቁጭት ከሚንገበገቡና ውስጣቸው በልህ ከሚነዱ ኢትዮጵያውያን መካከል የቀድሞ አፈ ጉባኤ አንዱ ናቸው። ታዲያ ከሰሞኑን በኢትዮጵያና ና በኤርትራ መካከል በአሰብ ወደብ ምክንያት የተጀመረው መካረር ከፍ እያለ መምጣቱን ተከትሎ በርካቶች ሀሳባቸውን መስጠት ጀምረዋል። ከእነዚህም መካከል አንዱ የቀድሞ ከፍተኛ ባለስልጣን የሆኑት አባዱላ ገመዳ ናቸው። አሰብ ስትነሳ ኢትዮጵያ ያን ገናና ታሪኳን ዳግም የምትመልስበት ቀይ ባህር እያጋመሰች በአሰብ ወደ መሻት መንገድ የምትገማሸርበት ጊዜው ደርሷል። ትውልዱ ይበቃል ብሏል። ወደብ አልባነት ያከትምለታል። አሰብና ኢትዮጵያ ይታረቃሉ። ታርቀውም ናፍቆታቸውን ይወጣሉ። ይህ በዚህኛው ትውልድ የሚጻፍ ታሪክ ይሆናል ሲሉ ታላቅ ሰዎች እየተናገሩ ነው። አቶ አባዱላ አንዱ ተሸንፎናዋል አብራችሁን ስትቆዩ፣ የቀድሞ ባለስልጣን ለኢሳያስና አጋሮቹ የላኩትን ጠንካራ መልእክትና በሱዳን እየተካሄደ በሚገኙ የእርስ በርስ ጦርነት ኢትዮጵያ ከጄኔራል ሂሚቲ ጎን ተሰልፋለች ስለሚለው ላይ የአልጀዚራ መረጃ በዝርዝር የምናስደምጣችሁ ይሆናል። እስከ ፍጻሜው አብራችሁን ቆዩ። እንዴት ነገሩ ተገለባበጠ? አሰብ የኤርትራ ግዛት እንደሆነች አይገባኝም ያሉት አቶ አብዱላ ገመዳ የሆነው የኢትዮጵያ ውድቀትና ኋላ መቅረት የሚፈልጉ ኢሳያስና አጋሮቹ በሰሩት ሴራ ነው ብለዋል። ሆኖም አልተሳካላቸውም ያሉት አቶ አብዱላ እነሱ አገራችን ውድቀትና እንድትቀር እየፈለጉ ህዳሴ ግድቡ ተመርቋል፣ እየፈለጉ የማዳበሪያ ፋብሪካ እየተገነባ ነው የፈለጉ ጋዘ እየወጣ ነው። የፈለጉ ሌሎች የማዕድን ስራዎች እየተሰሩ ነው ያሉ ሲሆን የኢትዮጵያን የእድገት ግዝጋሴ መቆሚያ እንደሌለው አያይዘው ገልጸዋል። እነሱ ልማታችን እንዲቆም ይፈልጋሉ ግን አያቆም ያሉ አቶ አብዱላ እነሱ ግን ይጠፋሉ ሲሉ አክለዋል። አሰብ ኤርትራ አካል አይደለም የወሎ ነው የሚሉና ሌሎች እውነታዎች በኢትዮጵያ በኩል በተደጋጋሚ የሚነሱ ኤርትራ ደግሞ እነዚህ እውነታዎች አትቀበልም። ከኢትዮጵያ ጋር እየተካሰሱ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቅ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት በማጠናከር በሁለት ወራት ወዝ ሶስተኛውን ይፋ ጉብኝታቸውን በሳውዲ አረቢያ ለማድረግ ሪደድ ገብተዋል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ዋነኛ የተደጋጋሚ ጉብኝታቸው መዳረሻ ። ከነ የነበረች ኢትዮጵያ ጋር ሆድና ጀርባ የሆኑት ኢሳያስ አፈወርቂ ፊታቸውን ወደ ሌሎች ሀገራት አዙረዋል። የፕሬዚዳንት ኢሳያስ የሳውዲ ጉዞ ከተለመደው የሁለትዮሽ ጋራ ጉዳዮች ባሻገር በውስጡ ምን እንደያዘ ባይጠቀስም ለኤርትራም ለኢትዮጵያም ወዳጅ የሆነችው ሳውዲ አረቢያ በተፈጠረው ውጥረት ዙሪያ ተጽዕኖ ሊኖራት ይችላል። በአውሮፓውያኑ 2018 ኢሳያስና በአብይ መካከል በሳውዲ አማካኝነት የተፈጠረውን ስምምነት የሚያስታውሱ የአፍሪካ ቀንድ ጉዳይ ተንታኙ አብዱራህማን ሰኢድ አቡ ሐሺም ግምታቸውን አስቀምጠዋል። ከፕሬዝዳንት ኢሳያስ ጉብኝት ጋር ሳውዲ የተበላሸውን የኢትዮጵያና የኤርትራን ግንኙነት ለማሻሻል ከዚህ በፊት የተፈጠረው ግንኙነት የሚያሰራራበት እድል የሚኖርን ከሆነ ሊመለከቱ ይችላል ይላሉ። በሌላ በተካሄደው ጦርነት ውስጥ የኢትዮጵያ መንግስት ደግፈው ሰራዊትን አሰማርተው የነበሩት ኢሳያስ ጦርነት ካስቆሙ የፕሪቶሪያ ስምምነት በኋላ ከጠቅላይ ሚኒስትር አብይ ጋር የነበራቸውን ጠንካራ ወዳጅነት አብቅቷል። በተለይም ጠቅላይ ሚኒስትሩ የኢትዮጵያን የባህር በር የማግኘት ጥያቄን አጥብቀው ማንሳታቸው በኤርትራ በኩል ስጋትን ከመፍጠሩ ባሻገር በሁለት ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያ አጠናከሩ ያሉ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ፉክክር ለፕሬዝዳንት ኢሳያስ የሪያድ ጉብኝት ምክንያት ሊሆን እንደሚችል አብዱራህማን ይናገራሉ። ፕሬዚዳንት ኢሳያስ ባለፈው ጥቂት ወራት ከየመን ውጭ ባሉት ዋነኛ የቀይ ባህር ተጎራባች ሀገራት ያደረጓቸውንና እያደረጉት ያለውን ጉብኝት የኢትዮጵያ ባህር በር ፍላጎት እያጠናከረ መምጣት ምክንያት ነው የሚሉ የአፍሪካ ቀንድ ተንታኙ፣ ይህ ሁኔታ ለቀጠናው አስጊ ሁኔታ በመፍጠሩ ለመነጋገርም ሊሆን ይችላል ሲሉ ይገመታሉ። በኤርትራ ና በኢትዮጵያ መካከል ያለው ውጥረት ከዛሬ ነገ ሊፈነዳ ይችላል የሚል ጦርነት ስጋት ተፈጥሯል። በተለይም በሁለት ሀገራት መካከል ያለው ፍጥጫ በዚህ አመት እየጠነከረ መጥቷል። እምብዛም ለተደጋጋሚ ጉብኝት ከኤርትራ የመውጣት ልምድ የሌላቸው ፕሬዚዳንት ኢሳያስ አፈወርቂ ባለፉት ሁለት ወራት ውስጥ ግን ሶስት ጉብኝቶችን ወደ ቀይ ባህር ዙሪያ ባሉ ሀገራት ውስጥ አድርገዋል። እነዚህ ሀገራትም ግብፅ፣ ሱዳንና ሳውዲ አረቢያ ሲሆኑ ሁሉም እንደ ኤርትራ ሁሉ በቀጥታም ሆነ በተዘዋዋሪ ኢትዮጵያ በቀይ ባህር በኩል ድርሻ ማሻ እንዲኖራት የሚፈልጉ ናቸው። እንዲሁም ሀገራቱ ተመሳሳይ አቋም የሚያንጸባርቅ የቀይ ባህር ትብብር መድረክ አባላት ናቸው። በሀገሪቱ የማስታወቂያ ሚኒስቴር በኩል በማህበራዊ ሚዲያዎች ላይ የሚተላለፉ መልእክቶች እንደሚያመለክቱትም ሁሉም የፕሬዝዳንት ኢሳያስ ጉብኝቶች በተቀባይ ሀገራት መሪዎች ግብዣ እንደሚሆኑ ነው። በጉብኝቶችም ከሀገሪቱ መሪዎች ከፍተኛ ባለስልጣን ጋር ውይይት መደረጋቸው በጥቅል ከመግለጹ ውጭ ዝርዝር ሁኔታዎች አይገለጹም። በቀጣይ መረጃ የጄኔራል ዳጋሎ ተዋጊዎች በአሷ ጦር ሰፈር መስርተዋል ሲል አልጀዚራ ዘገበ። አልጀዚራ ቴሌቪዥን በአረብኛ ቋንቋ ባሰራጨው መረጃ የሱዳን ተፋላሚ የሆነውና ባለትናል ጄኔራል መሐመድ ሐምድ አልዳጋሎ የሚመራው ፈጥኖ ደራሽ ሀይል በኢትዮጵያ ውስጥ የጦር ሰፈር መመስረቱን ገለጸ። ዘገባው በምንጭነት የጠቀሰው የጀኔራል አብዱራህማን መንግስት አንድ ስማቸውን እንዲጠቀስ ያልፈልጉ ባለስልጣን ነው። እኚህ ባለስልጣን እንዳሉት ፈጥኖ ደራሽ ኃይል በኢትዮጵያ ውስጥ በሚሻንጉል ጉምዝ ክልል አሷ አቅራቢ ማሰልጠኛ ማዕከል ገንብቷል። እንዲሁም ወታደራዊ ተሽከርካሪዎች የተለያዩ ጥይቶችና የጸረ ድሮ መሳሪያዎች በአሷ በኩል ለፈጥኖ ደራሽ ኃይሉ እየገቡ መሆናቸውን የገለጹት እኚህ ባለስልጣን ጨምሮም የኢትዮጵያ መከላከያ ኃይል ከፈጥኖ ደራሽ ኃይሉና ከኤስኤፍ ወታደራዊ ክንፍ ጋር የመረጃ ልውውጥ ጥምረት ፈጥረዋል በማለት አስረድተዋል። ባለስልጣኑ ንግግራቸውን በመቀጠል በአሱ አካባቢ ለፈጥኖ ድራሽ ኃይል የተሰጠው ማሰልጠኛ ሁለት መሆኑንና መዚህም እስከ አስር ሺህ ወታደሮች የማስተናገድ አቅም ያላቸው መሆናቸውን አስረድተው ጉዳይን በበላይነት የተከታተሉ አልጀነራል ጌታቸው ጉዲና መሆናቸውን ለአልጀዚራ ገልጸዋል። በዚህ ታጣቂ ኃይል የሚያስፈልጉት ወታደራዊ ቁሳቁሶች በሶማሊያ ላንድ በርበራ ወደብና በኬንያ ሞምባሳ በኩል አድርገው ወደ ኢትዮጵያ እንደሚሻገሩለት ጨምሮ አስታውቋል። ከዚህም በመነሳት የሌትና ጀነራል አብዱራማን ጦር ኃይል በምስራቃዊ የሀገሪቱ ክፍል አዲስ የጦር ግንባር ለመክፈት በዝግጅት ላይ መሆኑን የገለጹት እኚህ ባለስልጣን፣ በሌላ በኩል በኤርትራ ውስጥ አዲስ ወታደራዊ ካምፕ ለማቋቋም እየታቀደም

ታዲያ ይህን ተከትሎ ሱዳን ከኢትዮጵያ በማዋስነት የምስራቅ ድንበር በኩል አዲስ ወታደራዊ ግንባር ለመክፈት እየተዘጋጀች ተነገረ። ሱዳን ከኢትዮጵያ በምስራቅ በኩል በሚያዋስ ሱዳን ድንበር አቅራቢ አዲስ ወታደራዊ ግንባር ለመክፈት በዝግጅት ላይ እንደሆነች የሱዳን ኦፊሴላዊ ምንጮች ገለጹ። አዲሱ ውሳኔ የመጣው ከኢትዮጵያ ታጣቂ ኃይል አሬሴፍ እና የእነሱ ደጋፊ የሆኑት ቅጥረኞች በሁለት ድንበር አቅራቢያ ስልጠና ወስደው ብሉ ናይል ክልልን እንዲያጠቁ ፈቅዳለች በሚል እንደሆነ አልጀዚራያ ናገራቸው የሱዳን መንግስት ምንጮች አረጋግጠዋል። የሱዳን መንግስት ምንጮች እንደገለጹት የኢትዮጵያ ባለስልጣናት ከሌሎች ቀጠናዊ ኃይሎች ጋር በመተባበር ከፈጥኖ ደራሽ ሰራዊት ጋር ወታደራዊ ቅንጅት መፍጠራቸው ተናግሯል። የኢትዮጵያ መንግስት ሁለት ሀገራት በሰሜን ምስራቅ በሚያዋስ ነው በቤንሻንጉል ጉምዝ ክልል ዋና ከተማ በሆነችው አሶሳ ከተማ በኩል ለፈጥኖ ደራሽ ኃይል የጦር ተሽከርካሪዎች፣ መድፍና የጥለፋ መሳሪያ ስርዓቶች እንዲያቀርቡ መደረጓን ሱዳን የሚያውቁ ዜናው ምንጮች ቀክለዋል። እንደ ተንታኞች ገለጻ ኢትዮጵያ በሱዳን ጦርነት ጣልቃ መግባቷና አሁን ሱዳን እከፍታለሁ ያለችው የጦር ግንባር የህዳሴ ግድብ መገኛ ቀጠና በመሆኑ ከግብጾች ቀጠና ወታደራዊ እንቅስቃሴ ጋር ተዳምሮ ለኢትዮጵያ ስጋት ሊሆን ይችላል ተብሏል።